በርካታ ገንዘብ የያዙ በማስመሰል የማጭበርበር ወንጀል ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ውለዋል። ግለሰቦቹ ሆን ብለው በመዘጋጀት በርከት ያለ ገንዘብ የያዙ በማስመሰል በሁለት መቶ ብሮች የተጠቀለሉ ባለ አስር ብርኖቶችን በመያዝ የተለያዩ የማታለያ ዘዴዎችን በመጠቀም ሰዎች ላይ የሚያዩትን ጌጣጌጥ አታለው በገንዘቡ ለመቀየር ካልሆነም የበለጠ ገንዘብ የሚያገኙበትን ዘዴ ይፈጥራሉ። ተጠርጣሪዎቹ በተለያዩ ቦታዎች ላይ የተንቀሳቀሱ የሚፈጽሙት ወንጀል ድርጊት መሆኑን ፖሊስ በምርመራው አረጋግጧል። ሚያዝያ 8 ቀን 2017 ዓ ም ተመሳሳይ የወንጀል አፈጻጸም ሙከራ በየካ ክፍለ ከተማ ወረዳ አራት ልዩ ቦታው ዳግማዊ ምኒልክ ሆስፒታል በፖሊስ ቁጥጥር ስር ውለዋል። ዳንኤል ታደሰና ታዬ ዋቅጅራ የተባሉ ተጠርጣሪዎችም ከላይና ከታች በባለ 200 ብር ኖቶች የተሸፈንና መሃሉ በባለ አስር የብር ጥቅልል የተዘጋጀ ገንዘብ በመያዝ በሆስፒታሉ እናቷን ያስታመመች የነበረችና መድኃኒትም ለመግዛት የወጣችን ግለሰብ በማግባባት የታወቁ ስፔሻሊስት ዶክተሮች መሆናቸውን በመግለጽ ማጭበርበሪያነት የያዙትን ጥቅልል ብር ካሳዩት በኋላ በአስብር እንዲቀይሯትም ይጠይቋታል። ሁኔታቸው ያለአማራት የግል ተበዳይም የግለሰቦቹን ሁኔታ በመጠራጠር ጩኸት ታሰማለች። ግለሰቦቹም ወዲያውኑ በአካባቢው ማህበረሰብ ትብብር በቁጥጥር ስር ይውላሉ። በምርመራ ለመረጋገጥ እንደተቻለው የግል ተበዳይ በፍጥነት ነቅታባቸው ባይያዙ ወደ ባንክ ወይም ደግሞ ኤቲኤም ይዘዋት በመሄድ ከዚህ በፊት እንደሚያደርጉት ገንዘብ ሊያስወጧት እንደነበርም ፖሊስ ገልጿል። ተበዳይም ለፖሊስ በሰጠችው ጥቆማ መነሻነት ምርመራው የቀጠለ ሲሆን ከሳምንት በፊት በተመሳሳይ የወንጀል አፈጻጸም የጣት ቀለበት የተወሰደባት ሌላ ግለሰብ መረጃ ለመስጠት ወደ ፖሊስ ጣቢያ እንደመጣችም ታውቋል። የአእምሮ እድገት ውስንነት ያለባትን የሁለት ዓመት ሕፃን ልጅ አንቆ ከገደለ በኋላ በወንዝ ውስጥ የጣለው ግለሰብ በእስራት ተቀጥቷል። በአርሲ ዞን ዲጋሎፍ ጥጆ ወረዳ ሳቡሬ ከተማ ውስጥ የአእምሮ እድገት ውስንነት ያለባትን የሁለት ዓመት ታዳጊ ከቤት ጠብቆ በማውጣት ከገደላት በኋላ ወንዙ ውስጥ የከተታት ግለሰብ በእስራት መቀጣቱን የአርሲ ዞን ፖሊስ መምሪያ አስታውቋል። የአርሲ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎች ምርመራ ንዑስ ኃላፊ ኢንስፔክተር አሸናፊ እንዳሉ ለብስራት ራዲዮና ቴሌቪዥን የተናገሩት ተከሳሽ ፍቅሩ ደቀባ የተባለው ግለሰብ ህዳር 25 ቀን 2017 ዓ ም ከሌቱ 10 ሰዓት ላይ የሁለት ዓመቷን የአእምሮ እድገት ውስንነት ያለባትን ልጁን ከቤት ማንም ሳያየው ወስዶ በሳቡሬ ከተማ ሰፍራ ሶስት የተባለው አካባቢ በመውሰድ አንቆ ከገደላት በኋላ ወንዙ ውስጥ በመጨመር ህይወቷን እንዲያልፍ አድርጓል። ሰላማዊ ሰው በመምሰልም ተመልሶ ወደ አካባቢ በመምጣት የአእምሮ እድገት ውስንነት ያለባት ልጁን ለተንከባካቢ ድርጅቶች እንደሰጠ መናገሩን ገልጸዋል። ይሁን እንጂ ከቀናት በኋላ የሁለት ዓመቷ ልጅ አስክሬን በውሃ ላይ ሲንሳፈፍ የተመለከቱ የአካባቢው ነዋሪዎች ሁኔታውን ለፖሊስ ሪፖርት ማድረጋቸው የህፃኗን አስክሬን ከውሃ ውስጥ በማውጣት ለምርመራ ወደ ሆስፒታል ፖሊስ በመላክ ድርጊቱ ፈጻሚ በቁጥጥር ስር ውሏል። ተከሳሹ በቁጥጥር ስር ከዋለ በኋላ ለፖሊስ በሰጠው ቃል ድርጊቱን ሊፈጽም የቻለው ቀደም ሲል ሶስት ልጆች የወለደችለት ባለቤቱ የአእምሮ እድገት ውስንነት ያለባትን ታማሚ ህጻን ጥላ በመሄዷና ሁለተኛውዋ የሚስትም ሲያገባ እሷም ተማሚ ልጅህን ወስደህ ተልከባ አካባቢ ድርጅት ካልሰጠ አብሬህ መኖር አልችልም በማለት ጥላ ከቤት በመሄዷ ህጻኗን ማንም ሳያየት ከቤት ወስዶ አንቆ በመግደል ወንዝ ውስጥ እንደ ጨምራትናም ተመልሶ ባለቤትና የአካባቢው ነዋሪዎች ልጅቱን ለተንከባካቢ ድርጅት በመስጠት ሁለተኛ ባለቤቱን ወደ ቤት ለመመለስ ሂደት ላይ እንዳለ የልጅቷ አስክሬን ወንዝ ላይ ተንሳፎ በመገኘቱ በቁጥጥር ስር መዋሉን በመግለጽ ድርጊቱ ሙሉ በሙሉ መፈጸሙን አምኗል። ፖሊስም የሁለት ዓመት ልጅ በደረሰባት መታነቅ ለሞት መዳረጓን ከሆስፒታል የተገኘ መረጃ ያረጋገጠ ሲሆን ይህንንም ማስረጃ ከመዝገብ ጋር በማያያዝ በበቂ ማስረጃ መዝገቡን አጠናክሮ ለአቃቢ ህግ የላከ ሲሆን አቃቤ ህግም በወንጀል ህግ ቁጥር 539 ንዑስ አንቀጽ አንድ በከባድ የሰው መግደል ወንጀል ክስ መስርቶበታል። መሰረተውን ክስ ሲከታተል የቆየው የአርቲዞን ከፍተኛ ፍርድ ቤትም ተከሳሽ ፍቅሩ ደበቃ የአእምሮ እድገት ውስንነት ያለባትን ልጅ በአስነዋሪ እና ጭካኔ በተሞላበት ሁኔታ ገሎ ወንዝ ውስጥ መጨመሩ ሙሉ በሙሉ በማስረጃ በመረጋገጡ ሚያዚያ አንድ ቀን 2017 ዓ ም በኋላው ችሎት በ20 ዓመት እስራት እንዲቀጣ የወሰንበት መሆኑን ኢንስፔክተር አሸናፊ እንዳሉ ጨምረው ተናግረዋል። ሶማሊላንድ በአዲስ ውጥረት የተነሳ ከሶማሊያ ጋር የነበራትን ድርድር አቋርጣለች። የሶማሊያ ተገንጣይ ክልል ሶማሌላንድ አስተዳደር እንዳስታወቀው ከሶማሊያ ጋር የነበረውን ድርድር ማቋረጡን አስታውቋል። የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲባሬ በቅርቡ በካቱት ግዛት ጦር ቁጥጥር ስር በምትገኘው የሱል ክልል የአስተዳደር ከተማ ላስኖድ ከተማ መጎብኘታቸውን ይታወሳል። የተገነጠለው ክልል የማስታወቂያ ሚኒስትር በሀርጌሳ ካቢኔ ስብሰባውን ካጠናቀቀ በኋላ ባወጣው መግለጫ ሶማሊያ በሰላም አብረው የመኖር እናም የመነጋገር መንገድን በማያሻማ ሁኔታም ትታለች ብሏል። ባሬ በቅርቡ ወደ ላስኖድ ያደረጉት ጉብኝት የተሰላ ቅስቀሳና በግዛቱ ላይም ቀጥተኛ ጥሰት ነው ብለዋል። የሚኒስትሮቹ ምክር ቤት ከኤፕሪል 16 ቀን 2025 ጀምሮ ከሶማሊያ ጋር እየተካሄደ ያለውን ውይይት በሙሉ ለማቋረጥም ወስኗል ሲል መግለጫው ገልጿል። የሶማሊያ መንግስት የጠቅላይ ሚኒስትሩ የላስኖድ ታሪካዊ ጉብኝት በኋላ ማክሰኞ ለኤስኤስሲ ካቱም የፌዴራል ሶማሊያ አባል ሀገር መሆኑን በይፋ እውቅና ሰጥቷል። በኤስኤስሲ ካቱም አስተዳደር የሚተዳደሩ ግዛቶች ለሶማሊያ አንድ አካል እንደሆኑና እንደ አወዛጋቢ አካባቢዎችን መጠቀስ እንደሌለባቸው እናረጋግጣለን ሲል የሶማሊያ መንግስት መግለጹን ሶማሌላንድን አስቆጥቷል። ከዋና ከተማዋ መቃዲሾ በ933 ኪሎ ሜትር ርቀት ላይ የምትገኘው የሱል ሰሜናዊ ክልል ከተማ ላስኖድ ከኤስኤስሲ ካቱም ጋር በተሰለፉ የአንድነት ኃይሎችና በተገንጣይ የሶማሌላንድ ጦር መካከል የምትገኝ ከተማም ሆና ቆይታለች። እንደ ኤሮፒያን አቆጣጠር በ2023 ክልል ለወራት የዘለቀ ከባድ ጦርነት የነበረበት ሲሆን ይህም በመቶዎች የሚቆጠሩ ሰዎችን ለሞትናም ለአካል ጉዳ ዳርጓል የቀድሞዋ የእንግሊዝ ቅኝ ግዛት የነበረችው ሶማሊላንድ በ1960 ነጻነቷን ካገኘች ከቀናት በኋላ ሶማሊያን ተቀላቅላለች እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ወታደራዊ አገዛዝ ጋር በተደረገ ጦርነት ከተቀረው የሀገሪቱ ነጻ ክፍል መውጣቷን ሶማሊላንድ ብታወጅም ምንም አይነት አለም አቀፍ እውቅና እስካሁን አላገኘችም ፈረንሳይ በአልጀሪያ ያሉት ዲፕሎማቶቿ መባረር ምክንያታዊ አይደለም በማለት ወደ ግልጽ ውይይት አልጀርስ እንድትመለስ ጠይቃለች የፈረንሳይ የውጭ ጉዳይ ሚኒስትርን ዣን ኖኤል ባሮት ረቡዕ እለት በሰጡት መግለጫ አልጄሪያ ሰሮት የፈረንሳይ ባለስልጣናትን ለማባረር ያሳለፈችውን ውሳኔ በጣም የሚጸጽትና በሁለቱ ሀገራት መካከል ያለው አለመግባባት እየተባባሰ እንዲሄድ የሚያደርግ ምክንያታዊ ያልሆነ ውሳኔ ሲሉም ገልጸውታል። ባሮት ከፈረንሳይ ኢንተርቪው ጋር ባደረጉት ቃለ ምልልስ በጣም የሚያስቆጭ ሁኔታ ላይ ነን ሲሉም አስጠንቅቀዋል። በእርግጥም ምክንያታዊነት በሌለው ውሳኔ ውይይቶች በድንገት እየተበላሸ ያሉበት ሁኔታ ላይ እንገኛለን ብለዋል። ፈረንሳይ በአጸፋው በፓሪስ የሚገኙ 12 የአልጀሪያ ወኪሎችን በማባረርና በአልጀርስ የሚገኙትን አምባሳደሯን በማስጠራት ውይይት ማድረጓም ተሰምቷል። ባሮት ያለምንም ማመንታት በጥንካራነት የአጸፋ ምላሽ የመስጠት ችሎታን እያሳየን ነው ብለዋል። ባሮት ፈረንሳይ ሁኔታውን የበለጥ ለማባባስም ስም እንደማትፈልግ አጽንኦት ሰጥተዋል። ፓሪስም ዲፕሎማሲያዊ ጥንቃቄን ለማስጠበቅ ያለመ መሆኑን እርምጃ በመጥቀስ ጥንካሬያችንን የበለጠ ለማሳየት አይደለም ብለዋል። አልጀሪያ ባለፈው ሰኞ 12 የፈረንሳይ ኤምባሲ ባለስልጣናት ሀገሪቱን በ48 ሰዓታት ውስጥ ለቀው እንዲወጡ ትዕዛዝ አስተላልፋለች። ለዚህ መነሻው በፓሪስ በሚገኘው የአልጀሪያ ቆንጽላ ጽህፈት ቤት ውስጥ ይሰሩ የነበሩ ሶስት ሰዎችም በሽብርተኝነት ከከሳው ሀገሪቱን ለቀው እንዲወጡ በመወሰኑ ነው። ባሮት የሁለትዮሽ ውይይቶችን ከመደረጋቸው በፊትም የወጣጣ ፈንታን ከመገመት ቢቆጠቡም ውይይቶች በረጅም ጊዜ ውስጥ የነበረውን ግንኙነት መልሶ ለማቋቋም አስፈላጊነታቸውን አስምረውበታል። ከአልጄሪያ ጋር ስለምናደርገው ውይይት ወደፊት ምንም አይነት ግምት አላደርግም ሲሉም ተናግረዋል።